አያችሁ ፍየሎች ሲበሉ ይሄ የሚበሉት ቅንጭጫቢ የተለያዩ ንጥረ ነገር የፀሐይ ብርሃን እየሞቁ እንደዚህ ሲበሉ እጅግ በጣም ለሰውነታቸው ይመቻቸዋል። ፍየሎች እንደምታውቋቸው እጅግ በጣም ከፍተኛ የፀሐይ ብርሃን ይፈልጋሉ። ጥ እንቅስቃሴ ይፈልጋሉ። ጤናማ አየር ንብረት ይፈልጋሉ። አፈሩን ይግጣሉ። አያችሁ የሚግጡት ቅጠላቅጠል ብቻ አይደለም የሚበሉት የተለያዩ አፈሮቹንም ይበላሉ። እነዚህ አፈሮች ውስጥ ምን አለ? ማግኔዚየም አለ፣ ፎስፈረሳ፣ ኮባልት አለ። በየአጥሩ ላይ እየተንጠራሩ የሚበሉትን አያችሁ ይሄ አቅም ላይ ያሉ ቅጠላቅጠሎች የፍየሎችን ስጋ ስንበላ ለዚህ ነው ሰውነታችን በሙሉ መድሃኒት እንደወሰደ ሰው ቁርጥርጥ ስብርብር የምንለው ለምን ፍየሎች የተለያየ ቅጠላቅጠል ቀጣል ከመብላታቸው የተነሳ ምን ይሆናል መድሃኒት ይሆናል ለሰውነታችንና ለዚህ ነው ከተማችንን ያጥለቀለቁ በኢትዮጵያ ውስጥ እጅግ በጣም ውድ ስጋ የሚባለው የፍየል ስጋ ነው ፍየል በኪሎ ስንት ይሸጣል አሁን ከተማ ውስጥ እንግዲህ ይህን ካየን በኋላ ደግሞ እኛ ወደ እርባታ እንዴት አድርገን መግባት እንችላለን የፍየሎች ስጋ እጅግ በጣም አስፈላጊ ነው ለሰው ልጅ በርካታ ፕሮቲኖች አሉት በርካታ ንጥረ ነገር አሉት። ስለዚህ ፍየሎችን ስናረባ ሁልጊዜ እንዴት አድርገን ማርባት እንችላለን? ስንት ፍየሎችን እንግዛ? የመጀመሪያ ጅምራችን እንግዲህ ይህን ቅንጭቡን በሙሉ እየበሉ ምን አይነት እንቅስቃሴ እንደሚያደርጉ ይህን ተፈጥሮ ይሄን ነው የምናየው። ስለዚህ የፍየሎች እርባታ ብዙ ጊዜ ምንድን ነው የምናየው በትንሽ ብር ግን ብዙ ለምሳሌ ወጠጦችን ማርባት ከፈለግን ግን ትንሽ ብር ነው የሚያስፈልገን። እንደዚሁ ደግሞ እናት ፍየሎችን መግዛት ከፈለገን እንደዚሁ ምንድነው የሚያስፈልገን ትንሽ ብር ነው። ያ ብር ግን ምን ይሆናል? ፍየሎች በአመት ከሁለት ወር ወይም በአመት ከሶስት ወር ገደማ ሶስት ጊዜ ይወልዳሉ። የፍየሎች መንታ መውለድ እንዴት ሊመጣ ይችላል? መጀመሪያው የወጠጥ አመራረጥ ላይ ነው ዋና ስራ ያለው ከዛ በኋላ ጥሩ ባበላ ናቸው፣ ጥሩ በተንከባከብ ናቸው፣ ጥሩ በያዝ ናቸው ቁጥር ምን ይሆናል ሰውነታቸው በጣም በጣም እየዳበረ መንታ የመወለድ እድላቸው መንታ መወለድ ብቻ አይደለም ሞታ ያጠቃቸውም ያ ብቻ አይደለም። በሽታን የመከላከል አቅማቸው ጠንካራ ይሆናሉ። ቦሊድ ጊዜ የሚከሰቱ የተለያዩ በሽታዎችን መከላከል ይችላሉ። ለዚህ ነው የፍየሎች እርባታ እጅግ በጣም አዋጭና አስፈላጊ ሆነ። ስለዚህ ሰዎች የተወሰነች ትንሽ ብር ካላቸው ያንን ብር በዛ በስራቸው ላይ በማከል ወደ እፍየሌ እርባታ ላይ ብንገባ እጅግ በጣም ውጤታማ ይሆናል። እስኪ እኔያቹ ግቢውን እንዴት እንዳጥለቀለቁት የዚህ የእርባታ ባለቤት እኔ በአጋጣሚ እዚህ መጣውት ምንድነው ክትባት ለመከተብና ፍየሎቹንም ስለምከታተልለት የዝርያ መረጣ ላይ ስለአገስኩት። ከዛ ከውሰድ ካመጣንበት ከቦረና አገረ ማርያም ሄደን ነው። እዛ አካባቢ ላይ ያሉ የፍየል ዝርያዎች እጅግ በጣም ጣዕም አላቸው። እጅግ በጣም የተለዩ ናቸው። እጅግ በጣም በሽታን የመከላከል አቅማቸው ጥሩ ናቸው። ስለዚህ ፍየል የመጀመሪያውን ስንመርጥ ምን ማድረግ አለብን? የምንገዛበት አካባቢ የበሽታ ክስተት አለ? የበሽታ ክስተቶች መረጃዎች ካሉ እዛ አካባቢ ላይ ምን ማድረግ አለብን? ፍየሎቹን መግዛት የለብንም። ለምን? በሽታውን ይዘን እንመጣለን። በተለይ ብዙ ሰዎች የፍየል እርባታ እንከፍታለን ይላሉ፣ በሬዲዮ በስልክ ይነግሩኛል። ግን ፍየሎችን ሲያመጧቸው ከተለያየ ቦታ ነው የሚገዛቸው። ከተለያየ ቦታ ፍየሎችን በገዛን ቁጥር የተለያዩ በሽታዎችን ወደ እርባታችን ሰብስበን እያስገባን ነው። ስለዚህ ሁልጊዜም መሆን አለበት ከአንድ አካባቢ ከአንድ ገበያ ላይ፣ እሱንም ደግሞ የእንስሳት ሐኪምን በማማከር መሆን አለበት። የእንስሳት ሐኪሙ ጥቅሙ ምንድን ነው? ፍየሎቹን የያዛቸው በባክቴሪያ ነው የመጣ በሽታ ነው፣ በፓራሳይት የመጣ በሽታ ነው የያዛቸው፣ ወይ ደግሞ ቫይረስ ነው፣ ምንድን ነው፣ እንዴት ይሄ በሽታ ሊከሰት ቻለ ብሎ ቶሎ ብሎ ወደ ህክምና ወደ መፍትሄ ይሄዳል። የአንድ እንስሳት ህክምና ሐኪም ለመሆን ምን ያህል ጊዜ ፈጅቶበታል? ስድስት ዓመት ሙሉ ተምሮ ነው። ስለ ፓራሳይት፣ ስለ ባክቴሪያ፣ ስለ ቫይረስ፣ ስለ አናቶሚ፣ የፍየልን አናቶሚ ተምረክ፣ የላሞችን እና የበሬዎች ይጠብቃል፣ የአህዮች ኢኳይን ይጠብቃል፣ የውሻ ይጠብቃል። እጅግ በጣም ውስብስብ ህክምና፣ እንስሳት ህክምና ማለት። ስለዚህ ሰዎች ዝም ብለው በተለምዶ ስንሰራ ውጤት አማንምም። ስለዚህ ምን መሆን አለብን? ዘመናዊ መሆን መቻል አለብን። እነዚህን እርባታዎች በደንብ በያዝን ቁጥር ያደጉት አፍሪካ ወንድሞ ሀገራቻችን እንደነ ቦትስዋና እንደነ ደቡብ አፍሪካ ሌሎች ማለም በደንብ ከገበሬው ጋር በመተባበር ሰርተን ውጤታማ መሆን እንችላለን እነሱ አሁን የቦትስዋና ንድገት ስናይ ህዝቧ በጣም ትንሽ ነው የፍየል እርባታ የላትም ግን ለነ እንግሊዝ ለነ ደቡብ አፍሪካ ትልካለች ለእነ ስዊዲን ትልካለች በምን የተነሳ የበሽታ ወረርሽኝ የለባትም እኛ ሀገር በርካታ በሽታዎች አሉ እነዚያን በሽታዎች በክትባት እንዴት እናጥፋቸው እንዴት አድርገን ድንበር ዘለል ከኬንያ ከሱዳን የሚመጡ የድንበር ዘለል በሽታዎች አሉ። እነሱ በሽታዎች እንዴት እንከላከላችሁ ብለን በደንብ ከሰራን ውጤታማ እንሆናለን። ውጤታማ የማንሆነው ምን ላይ ሲሆን ነው? በሽታ ላይ ትኩረት ካላደረግን ነው። ስለዚህ የበሽታ ክትትል እጅግ በጣም ወሳኝነት ስላለው የእንስሳት ሐኪሞችን በመቅጠር በስራችን ውጤታማ እንድንሆን በደንብ በደንብ ክትትል ማድረግ አለብኝ። ምን ክትባት ያስፈልጋቸዋል? ምን አይነት ምግብ መስጠት አለብን? እንዴት አድርገን ብናበላቸውን ውጤታማ መሆን የምንችለው? የአንድ እንስሳ የፕሮቲን መጠኑ ምን ያህል ነው? በጋራስ ሲሆኑ አምስት መቶ ስድስት መቶ ፍየሎች ቢኖሩኝ እነዚህ ፍየሎች ምን ማድረግ አለብኝ? ሰብስቢያቸው አንድ ቦታ ላይ ሰባላ ሳበላቸው ምን ያህል አሰር እጠቀማለሁ? ምን ያህል ፕሮቲን እጠቀማለሁ? ምን ያህል ካርቦሃይድሬት እጠቀማለሁ? ሳይሊጅስ መስራት አንችልም? ሳይሊጅን እንዳልሰራ የሚያግደኝ ምንድን ነው? ከበርካታ ግዛት ከክረምቱ በኋላ የገበሬዎች መሬት ክፍት ነው። ያን በመነጋገር ሳይሊጅ ማምረት፣ ሱዳን ሳር ማምረት፣ ኤሌፋንት ግራስ ማምረት ይሄን በመስራት ምናምን ምን እንሆናለን? ውጤታማ እንሆናለን። አለበለዚያ ግን ውጤታማ በተለይ ገንዘብ ያለን ሰዎች ወደ እርባታው ብንገባ በአሁኑ ሰዓት በአዲስ አበባ በየክፍለ ሀገሩ የፍየል ስጋ እጅግ በጣም ውድ ነው። ይሁት እንግዲህ ኮባውን እንዴት እንደሚበሉት፣ ምን ይፈልጋሉ? እንደዚህ ቅጠላ ቅጠል ይፈልጋሉ። ስለዚህ በረሃማ አካባቢ ላይ ማርባት ብቻ ሳይሆን አንዳንድ ጊዜ በትማታ ቦታችን ላይ በደምብ እንለቃቸዋል። ስንለቃቸው ምን ይሆናሉ? ተመልከቱ፣ አፈሩን እንዴት እንደሚይዙት ከአፈሩ ምን አለ። ቅድም ተናግሬ መሆኔን አላስታውስም፣ ፎስፈረስ አለ ማግኔዥየም አለ ቫይታሚን ዲ አለ ቫይታሚን ሲ አለ ቢ ዋን አለ። እነዚህም በሙሉ ሲበሉ ምን ይሆናሉ? ሰውነታችሁ በአንድ ጊዜ ያድጋሉ። የመራባት ሂደታችሁ በጣም ፈጣን ይሆናል። የፍየሎች እርባታ እጅግ በጣም የሚያዋጣ ስራ ነው የምንለው ያለ ምክንያት አይደለም፣ በምክንያት ነው። ስለዚህ ሁል ጊዜ መስጠት አለብን። እርባታን ስንሰራ ባለሙያን ማማከር። ባለሙያን የምናማክረው ደግሞ ጥሩነቱ ምንድን ነው? እንሰሶችን ምን ያጠቃቸዋል? ኦርስ መቼ ነው የሚከሰተው? እዚያ አካባቢ ፖክስ መቼ ነው የሚከሰተው? ፒፒአር መቼ ነው የሚከሰተው ነው? ኤፍኤምዲ መቼ ነው የሚከሰተው? እነዚህ የሳይንስ ትምህርቶች ናቸው። በአብዛኛው ጊዜ በቫይረስ በባክቴሪያ የሚመጡ በርካታ የጤና ችግሮች አሉ። እነዚያ ችግሮች እንዴት አድርገን እንቀርፋለን የሚለው ደግሞ ዋናው ነገር ነው። ስለዚህ ሁል ጊዜ ስንሰራ ምን መስራት አለብን? ፍየሎቻችን ምንድን ነው የሚፈልጉት ከኛ? እርባታውን እንዴት አድርገን በማናጅመንት የተሻለ ማድረግ እንችላለን? አሁን ባለን ሁኔታ ስድስት መቶ ሰባት መቶ ስምንት መቶ ፍየሎች በእርባታችን ላይ ካሉ፣ በተለይ ወላዶች ከሆኑ እንዴት አድርገን ነው ወደ ሁለት ሺ ሶስት ሺ የምናደርሳቸው? ሁለት ሺ እና ሶስት ሺ ሲደርሱ እንዴት አድርገን መንከባከብ መመገብ እንችላለን? ምንድን ነው የሚያስፈልጋቸው የምግብ አይነት እነዚህ ፍየሎች ወጠጤዎች ናቸው። ገና በእድገት ላይ ያሉ እድሜያቸው ከስድስት ወር ተኩል እስከ ስምንት ወር ባለው ውስጥ ነው ያሉት። እነዚህ ፍየሎች ሙክት እንዴት ማድረግ እንችላለን? ሙክት ለመሆን ምን ያስፈልገናል? ምን አይነት የአመጋገብ ስርዓት ነው የምንከተለው? ሙክት የፍየሎች የማደራ የቤት አሰራራችን ምን መምሰል አለበት? እንዴት አድርገን ጥሩ የአየር ዝውውር እንዲያገኙ ጥሩ እድገት እንዲኖራችሁ ጥሩ የፀሐይ ብርሃን እንዲያገኙ ምን አይነት ያመጋገብ ስርዓትን እንከተላለን የሚለው እጅግ በጣም አስፈላጊ። ስለዚህ ፍየሎች እርባታ ላይ ስንሰማራ በጣም ጥንቃቄ ማድረግ ያለብን ምንድነው ጤናቸው ላይ አመጋገባቸው ላይ ብዛታቸው ላይ የበሽታ ክትትል ላይ ትልቅ ስራ መስራት መቻል አለብን። ይህ ትልቅ ስራን ካልሰራን ውጤታማ አንሆንም። ስለዚህ ሁልጊዜ የምንመሆን አለበት ወደ እንስሳት ሐኪም ሀይሉ ቤት መታችሁ የተለያየ ስለ ፍየል እርባታ መረጃ ማወቅ እንዴት መስራት አለብን የሚለውን ለሚቀጥሉት አራት ቀን የፍየሎች እርባታና እንክብካ ክትትል ስልጠና ስለምንሰጥ ወደ እኛ ማዕከል መታችሁ ስልጠናውን መውሰድ ትችላላችሁ። ስልጠናው ላይ ምን አለው? የዝርያ መረጣ፣ ህክምና እንዴት ይሰጣል፣ መኖ እንዴት ይዘጋጃል፣ በስንት ፍየል ብጀምር ያዋጣኛል? ፍየሎች የሚመገቡት ቅጠላ ቅጠል፣ ተጨማሪ ቤት ውስጥ ስናደርጋቸው እንዴት መመገብ አለብን? ቢያማቸው እንዴት? ግልገሎች ተወልደው ለምን ይሞታሉ? እንዳይሞቱብን ምን አይነት ህክምና ክትትል እናደርጋለን? ከመቼ ጀምሮ ነው ክትባት የሚሰጣቸው? የፍየሎች ቁጥሬ በቀላሉ እንዲጨምረለኝ ምን አይነት ህክምና ክትትል ማድረግ አለብኝ? እነዚህ ሁሉ ወሳኝ ስራ ናቸው። ሁልጊዜም የምንሰራለን ማለት ነው። ወደ እርባታ ቦታችን መተን የእርባታችን ክትትል የእርባታችን ጤናማነት በደንብ ማለት እነዚህ ፍየሎች ለምንድን ነው ሁልጊዜ ያስነጥሳቸዋል? ያማቸዋል? ሰውነታቸው ከስቷል። ለምንድን ነው ለውጥ ያላመጡት? ተቅማጥ የያዛችኋሉ። ተቅማጥ ከያዛችሁ ምን አይነት ህክምና እንጠቀማለን? በየስንት ጊዜ ነው የተለያዩ አንቲሄልሜንቲኮችን የምሰጣቸው? በየስንት ጊዜ ነው ጸረ ባክቴሪያል መድኃኒት የምሰጣቸው? በየስንት ጊዜ ነው የተለያዩ መድኃኒቶችን የምሰጣቸው? እነዚህ በጣም ወሳኝ ናቸው። እዚህ ላይ ትኩረት ካላደረገ ስራችን ውጤታማ አይሆንም። ስለዚህ ስራችን ውጤታማ እንዲሆን ምን ማረግ አለብን? የሕክምና ክትትል በጣም እጅግ በጣም አስፈላጊ። ስለዚህ ሐኪሞችን በየቦታው ያሉትን ሐኪሞች መጠየቅ ማወያየት ውጤታማ እንድንሆን በጣም ይረዳናል። ስለዚህ እነዚህን ፍየሎች አሁን አይተናቸዋል። እነዚህን ፍየሎች ካየን በኋላ ደግሞ እንዴት አድርገን ወደ ውጤት መምጣት እንችላለን? ቅጠላ ቅጠሎችን ሲበሉ የተለያየ ነገር እሾህ፣ ብረት እንዳይወጋቸው ደግሞ አጥር ሲዘሉ ቴታነስ እንዳይዛቸው ያ ያንን ነገር ማየት አለብን። ፍየሎች እዚህ ላይ አውጥተን አሁን ስናበላቸው ምንድን ነው የምናየው? እግራቸው የሚያነክሱ አሉ? የሚያስለው አለ፣ የሚያስነጥሰው አለ፣ ተቅማጥ ያዘው አለ፣ ምግብ የማይበላ አለ። ከምግብ የማይበላ ካለ ይታሟል ማለት ነው። ስለዚህ ይሄ የታመመን እንስሳ ምን አረጋለሁ? ለብቻው ምን አረጋለሁ? እለየዋለሁ። ለይቼ ምን አረጋለሁ? የህክምና ክትትል አደርግለታለሁ። ህክምናውን ክትትል የሚያረገው ማን ነው? የእንስሳት ሐኪሙን በመጥራት እንስሳት ሐኪሞች በየቦታው በርካታ ዩኒቨርሲቲዎች በአሁን እንደ አሸን እያፈሉ ነው። ግን እርባታችን ውጤታማ እንዳይሆን ደግሞ የሚያግደን ምንድን ነው? የእንስሳት ሀኪም አለመቅጠር። የእንስሳት ሀኪምን ከቀጠርኩ ውጤታማ ትሆናለህ። ለምን እርባታው አንድ ራሱን የቻለ ሌላ ህክምና ነው። ቅድም እንደነገርኳችሁ አልበለዛ ውጤታማ እንሆን ውጤታማ ደግሞ ምን መሆን አለበት ከእንስሳት ህክምና ባለሙያ ጋር መማከር። ምን አይነት መኖ መስጠት አለብኝ? ቀደም ሲል ምን በሽታ ተከሰተ? ይህ በሽታን እንዴት አድረገ ያጠፋለሁ? የተለያዩ በሽታዎች በየአካባቢው ይከሰታሉ። እኛ ቦታ ላይ ፍየሎቹን ከማስገባት በፊት ምን አይነት ጥንቃቄ ማድረግ አለብኝ? እንዴት አድርጌ ብሰራ ውጤታማ ሆናለሁ? የሚሉት በጣም ወሳኝ ናቸው። ስለዚህ እነዚህ ከኛ ጎረቤት ያሉ የአፍሪካ ሀገሮች ፍየልን በመላክ ወደ አውሮፓ አለም ከፍተኛ ምንዛሪ ያገኛሉ። በስጋው ያገኛሉ፣ በኦፋል በተረፈ ምርት ኩላሊት፣ ጉበት ምንድነው ኩላሊት ጉበት? ልብ አንጀት፣ እነዚህ እነዚህን በመላክ በቆዳ ያገኛሉ። እኛ ከእነሱ ጋር እኩል ማንሆንበት ምንድን ነው ምክንያት? በጣም በእርባታ ከፍተኛ ቁጥር አለን፣ ግን ደግሞ ወደ ዘመናዊ አልሄድንም። የፍየሎችን እርባታ በሰው ሰራሽ ህክምና እንዴት ማድረግ፣ ሰው ሰራሽ እርባታ ዘዴ እንዴት ማሻሻል እንችላለን? ሰው ሰራሽ እርባታ ማለት ምንድን ነው? አንድ ፍየል በቀላሉ በወንዱ ሳትጠቃ በዘር በመስጠት እንዳደጉት ሀገር ሰው ሰራሽ እርባታ እንዴት መስራት እንችላለን? ይሄ በጣም አስፈላጊ ነው። አንደኛ ብዙ ጊዜ ምርጥ ዝርያዎችን በወተት ምርታቸው ከፍ ያሉ የፍየል ዝርያዎችን መጠቀም እንችላለን። ሁለተኛ መንታ የሚወልዱ ዝርያዎችን ማብዛት እንችላለን። በአሁኑ ሰዓት ዓለምን በጣም በጣም ከሚፈለጉ የፍየል ወተት ነው። የፍየል ወተት ከወጥ ላም ወተት በ47 ፐርሰንት እጅግ በጣም የተሻለ ነው። ስለዚህ ፍየሎቻችን ምን እናደረጋለን? በአብዛኞቹ ፍየሎቻችን ሴት ባረግናቸው ወተት ምን እናገኛለን? ወተት እናገኛለን። ወተቱ ምንድን ነው? ጠጤ ነው። እጅግ በጣም በጣም ጠቃሚ ጠቃሚ ነው ንጥረ ነገር አለ። ስለዚህ የፍየሎችን እርባታ በሰራ ቁጥር ምን ምንሆና ማለት ኢኮኖሚያችን የተሻለ ይሆናል። ለልጆቻችን፣ ለአረጋውያን በተለየ የጤና ችግር ላሉ የፍየሎችን ተረፈ ምርት በመጠቀም ውጤታማ እንሆናለን። ስጋ እንደፈለግን እናገኛለን። ይሄ ቀላል አይደለም። ስለዚህ እንዳደጉት ሀገር የማንሆንበት ምክንያት ምንድን ነው? አችን በደንብ አለመያዝ፣ የበሽታ ክትትል አለ ማድረግ ስለዚህ ከእንስሳት ሐኪሞች ጋር በመመካከር ይሄን ስራ በቀላሉ ውጤታማ እንድንሆን ምን መስራት አለብን? በደንብ መስራት አለብን። ሪከርድ ቡክ ሊኖረን ይገባል። ኬዝ ቡክ። መቼ ገቡ ፍየሎች? ክትባት መቼ ወሰዱ? ምን መድኃኒት ተሰጣቸው? ምን ክትባት ተሰጣቸው? የክትባት የመጨረሻው ጊዜ መቼ ነው? ይሄ በጣም አስፈላጊ ነው። ክትባቶቹ መቼ ነው የሚደገሙት? አብዛኞቹ ክትባቶች እንደምታውቁት በቫይረስ የሚመጡ ናቸው። ስለዚህ ወደ ሰው የተላለፈ እድላቸው ሰፊ ነው። በባክቴሪያ፣ በቫይረስም በፓራሳይትም የሚመጡ በሽታዎች ስለዚህ ወደ ሰው እንዳይተላለፉ ወደ ሕጻናት ወደ እድሜያቸው ወደ ገፋ ትልልቅ ሰዎች በሽታው እንዳይተላለፍ ምን አይነት ጥንቃቄ እናደርጋለን፣ ፍየሎቻችን ከዚህ በሽታ ነፃ እንዲሆኑልን ምን አይነት ክትትል እናደርጋለን የሚለው በደንብ በዲቴል እናወራለን ማለት። ስለዚህ ዛሬ ይዤላችሁ ቀረብኩት። እነዚህ የፍየል ዝርያዎች እንደምታወሩ በጣም ያምራሉ። እናንተ ያላችሁን ገንዘብ በማውጣት ባንክ ላይ ከሚቀመጥ እርባታ ስራ ላይ ብታሳ ሰማሩት፣ የተሻለ ነው። በተለይ ወንድም እህቶቻችሁን ወላጆቻችሁን መርዳት ለምትፈልጉ በውጭ ዓለም የምትኖሩ ኢትዮጵያውያን የፍየል እርባታ መስራት ከሚያዋጡ ስራዎች አንዱ ነው። ይህ ፍየልን እንዴት ሰውነቱ አሁን ገና ከመኪና ስለወረደ ጠዋት ስለሆነ ነው ከመኪና ይሆናል። ሰው ለሰው ደግሞ ተጠብራል ግን ያጡንቱን ስፋት አያችሁት። እንደነዚህ አይነት ትላልቅ ሙከት ጡንቻ እሚያማምሩ ስጋ ያላቸው ንቃት ያላቸው ስጋቸው በልተን በጣም የሚጣፍጥ ለስላሳ ስጋ ፕሮቲን፣ ቫይታሚን፣ ካርቦሃይድሬት፣ ሚኒራል ሲያዙ የፍየል ስጋዎቹ ቢበላ ውጤታማ እንደሆነ ለማለት ፈልጌ ነው። ሀይሉ ነኝ። እንስሳት ሐኪም ወይም ዶክተር ሀይሉ ብላችሁ ጠይቁኝ፣ ታችሁ ባለ ስልኬም ደውሉልኝ። የፍየሎችን እርባታ በደንብ የምንሰራ በአንድ ጊዜ ኢኮኖሚያችን እየተሻለ ይሆናል ለማለት ፈልጌ ነው። ብላችሁንም አመሰግናለሁ። ፕሮግራሙ ጥቅም አለው ካላችሁ ጓደኞቻችሁ ሼር